የተሰሩ ችግር ፈቺ ቴክኖሎጂዎችንና የፈጠራ ስራዎችን ወደ ምርት በማስገባት ማኅበረሰቡን ተጠቃሚ ለማድረግ በቅንጅት ሊሰራ እንደሚገባ ተገለጸ። በማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ አዘጋጅነት ላለፉት ሶስት ቀናት በዱራሜ ከተማ ሲካሄድ የቆየው የ2017 በጀት ዓመት የክህሎት ቴክኖሎጂና ተግባራዊ የጥናትና ምርምር ውድድር ሲምፖዚየምና የቴክኖሎጂ ስራ ኤግዚቢሽን ተጠናቀቀ። የማጠቃለያ መድረኩን የመሩት የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ ኃላፊ አቶ አሰፋደቼ መድረኩ በቴክኖሎጂው ዘርፍ ለሀገር ተስፋ የሚሰጥ የፈጠራ ሀሳብ ያላቸው ወጣቶችና የፈጠራ ስራዎች የታዩበት ከመሆኑ በተጨማሪ ሰልጣኞች ራሳቸውን በደረሱበት ደረጃ እንዲያዩ በማድረግ ዓላማውን ያሳካ መድረክ መሆኑን ተናግረዋል። ከመድረኩ ዓላማ አንጻር ዓላማውን ያሳካ ነው። የመድረኩ ዓላማ በተለያየ መንገድ ስንገልጽ መጣ። ሰልጣኞች ራሳቸውን በደንብ በደረሱበት ደረጃ ምን ይመስላሉ፣ እኔ ምን ይመስላለሁ በወሰድኩት ስልጠና ባሳደግኩት ክህሎት ሲያልፍ ደግሞ በተቋም ደረጃ ለተቋሙ ምን እያበረከትኩ ነው? ምን አስተዋጽኦ እያደረግኩ ነው የሚለውም በደንብ እንዲያይ እንዲረዳ ያደረገ ነው። ሰልጣኞች እራሳቸውን በደንብ እንዲያዩ ያደረገ መድረክ ነው። ያው በየክላስተሩም እነዚህ መድረኮች ሲመሩ በተለይ በዳኝነት ስርዓቱ የነበረውን ሂደት ሁላችሁ እዛ ኦንስ ወስ ስለነበራችሁ ታውቃላችሁ። አንዳንዱ መሃል ላይ አቋርጦ ጭም ሲወጣ እንደነበረ በሪፖርት እንሰማለን። ግን ደግሞ ከጅማሮ ተነስቶ ከመነሻው ጀምሮ እስከ መጨረሻው ድረስ ኮሚትመንት ውስጥ ገብተው በውጤት ዛሬ እዚህ የደረሱ ሰልጣኞች፣ አሰልጣኞች፣ ኢንተርፕራይዞች እጅግ የሚበረታቱ እውቅና ጭምር ሊሰጣቸው የሚገቡ ናቸው። ስለዚህ ዋናው ደግሞ የመድረኩ ዓላማ ይሄንን ኮንፍሪ ማድረግ ብቻ መደምደም፣ ይሄንን ስኬል አፕ ማድረግ ያስፈልጋል። ይህን ማሳደግ ያስፈልጋል። ይሄ ቀጥሎ ደግሞ ውጭ ወጥቶ ማህበረሰብ ውስጥ ገብቶ የሚታዩ ችግሮችን የተለዩ ችግሮችን ሊያስተካክል ሊያርም በሚችል መንገድ አመራር መስጠትን ጭምር ያስፈልጋል። እነዚህ ስራዎች ዝም ብለው መቀመጥ የለባቸውም መቀመጥ የለባቸውም። ብዙ ተደግፈዋል። ብዙ ሀብት ፈሰዋል። ብዙ እውቀት ፈሰዋል። ብዙ ሙያ ኢንቨስት ተደርጓል። ስለዚህ እነዚህ ነገሮች ደግሞ ወጥተው የሚታይ ነገር ማምጣት አለባቸው። በሁሉም ዘርፍ ወደ ምርት መቀየር አለባቸው። ምርት ማምረት፣ ምርታማ መሆን፣ ውጤታማ መሆን ያስፈልጋል። ግቡ እሱ ስለሆነ በሀገር ደረጃ ለቴክኖሎጂው ዘርፍ እድገት በትኩረት እየተሰራ መሆኑን የተናገሩት አቶ አሰፈደቼ በክልሉ የሚገኙ የቴክኒክና ሙያ ተቋማት ኢምፖርትን ሊተካ በሚችል መልኩ ስራዎቻቸውን በጥራት ሊሰሩ እንደሚገባና ከስልጠና ጋር በተያያዘ በክልሉ የሚገኙ ተቋማት ለፈጠራና ቴክኖሎጂ ስራዎች ያሉ ጸጋዎችን ታሳቢ ያደረገና ሁሉንም ማህበረሰብ ያሳተፈ ስልጠና ሊሰጡ ይገባል ብለዋል። በሀገር ደረጃ ታቅደው እየተሰሩ ያሉ ነገሮች አሉ። ኢምፖርትን ሊተካ በሚችል መንገድ ስራዎቻችንን መስራት አለብን ነው። የኢኮኖሚ ልማቱን በዛ መንገድ ማስተባበር አለብን። ኢምፖርት ደግሞ መተካት አለብን ብለን ካለ እነዚህን ነገሮች ሊተካ የሚችል መንገድ፣ በተለይ በክህሎት ልማቱ፣ በቴክኖሎጂ ፈጠራ ቲቪ ተቋማት በትኩረት መስራት መቻል አለባቸው። ለዚህ ደግሞ አሰልጣኞች ያላችሁ አስተዋጽኦ በጣም ትልቅ፣ ያለባችሁ ተልዕኮ በጣም ትልቅ። በጣም ኮሚትመንት ይፈልጋል ጊዜ መስጠት ይፈልጋል ብዙ መሮጥ ይፈልጋል። ስለዚህ በዚህ ልክ ተረተን ምን ከሆነ ከተቋማችን ተልዕኮ አንጻር ከማሰልጠን ጀምሮ እስከ ምርት ድረስ እስከ ውጤት ድረስ ያለው በልኩ መውጣት እንችላለን። በልኩ ስለዚህ ሁላችንም ጋር ይሄ መፈጠር አለበት፣ ሁላችንም ጋር መፈጠር አለበት። በእኛ ኮንቴክስ ከእኛ ክልል ሁኔታ አንጻር ለእንደዚህ አይነት ነገሮች ምቹ የሆኑ ሁኔታዎች አሉ። ማህበረሰቡ ለመማርም ለማስተማርም ሪስት የሚያደርግ አይደለም፣ የሚቸግር አይደለም፣ የሚፈትነን አይደለም። እኛ ተቀረብን ማቅረብ የሚችል መቀበል የሚችል የሰጠነውን የሰጠረውን ነገር ተቀብሎ በተግባር መቀየር የሚችል በተግባር ማሳየት የሚችል ይሄ በራሱ ምቹ ሁኔታ ነው፣ ለተቋማችን ምቹ ሁኔታ ነው። ስለዚህ ይሄንን ሂደት ሊያሳካ በሚችል መንገድ መተናል፣ ይሄን ማጠናከር ከዚህ በላይ ማሳደግ አለብን የሚለውን ለማንሳት ነው። ሌላው ከዚህ ከስልጠና ጋር በተያያዘ በተለያየ መንገድ ሲባል የመጣ ነገር አለ በተለይ ጸጋን ታሳቢ ባደረገ መንገድ የስልጠና ስርዓቱ መስጠት አለበት መጠናከር አለበት የሚባለው ነገር በጣም ክሪቲካል ነው ስልጠናዎቻችን በተለመደው መንገድ እንዳይሄዱ መታገል ይፈልጋል ማየት ይፈልጋል የምንሰጠው ስልጠና በአካባቢያችን በተቋማችን ያሉትን ጸጋዎች ሊያሳድግ ሊያጎለብት ሊቀይር በሚችል መንገድ መሆን ያለባቸው ተቋማት በዚህ መንገድ እራሳቸውን ሴት እያደረጉ መሄድ መቻል አለባቸው። በተለየ መንገድ መያዝ አለበት። ከቴክኒክና ሙያ ተቋማት የሚወጡ ሰልጣኞች በስራ ፈጠራው ዘርፍ ግንባር ቀደም ተሳታፊዎች እንደሆኑ ተቋማቱ ራሳቸውን እንዲቀይሩ፣ ሀብት መፍጠር እንዲችሉ፣ በሀገር ኢኮኖሚ እድገት የራሳቸውን ድርሻ እንዲወጡና ለሌሎች ተቋማት ሞዴል መሆን እንዲችሉ ማድረግ ይገባል ያሉት አቶ አሰፈደች የተሰሩ ቴክኖሎጂዎች ወደ ምርት በመግባት ማኅበረሰቡን ተጠቃሚ እንዲያደርጉ በቅንጅት ሊሰራ ይገባል ብለዋል። በዋናነት ከኛ ተቋም የወጡ ሰልጣኞች ከወጡ በኋላ ስራ እድል ፈጠራ ላይ ከሚሳተፉ ሰዎች ግንባር ቀደም መሆን መቻል አለባቸው። ሰልጥነው የወጡትን ተቋም በማህበረሰቡ ዘንድ ቅቡል እንዲሆኑ የሚያደርጉ መሆን መቻል አለባቸው። ይሄ ተቋም ራስን እንድንቀይር ሀብት መፍጠር እንድንችል፣ በኢኮኖሚ ላይ የድርሻችንን እንድንወጣ፣ በማህበራዊ ዘርፍ የድርሻችንን እንድንወጣ ለሌሎች ተቋማት ጭምር ሞዴል ልንሆን በምንችል መንገድ ተልዕኮን ይወጣል ብሎ ማሰብ ይሄን አመለካከት መያዝ ይሄን ትረስት ማድረግ መጀመሪያ ያስፈልጋል። ይሄ ከእኛ ተቋም ማህበረሰብ መጀመር አለበት። እኛ ተቋም ላይ ያሉ አሰልጣኞች ሁላቸው በዚህ አመለካከት ወጥ የሆነ አመለካከት እንዲይዙ ማድረግ ያስፈልጋል። ተቋም ውስጥ ያሉ ሰልጣኞች በተመሳሳይ ይሄን አመለካከት እንዲይዙ ማድረግ ያስፈልጋል። ቴክኖሎጂ የሚባለው ነገር ዋናው ዋናው ኮሩ ጉዳይ ኮሩ ፖይንት የሰዎችን ህይወት ማቅለል ነው። ሌላ ከዛ የተለየ ምን እንትን የለው። እኔ ምርበደው ማለት የሰዎችን የዜጎችን ህይወት ማቅለል ነው። ስለዚህ የሰዎችን ህይወት ማቅለል አለብን ብለን ካልን፣ እንደኛ ተቋም ደግሞ ይሄንን ተልኮ እንደ አንድ ኮር አጀንዳ ይዘ ስራ እየሰራን ከሆነ ተቋም ውስጥ ላይ የፈጠር ናቸው ያሻሻል ናቸው የቀድ ናቸው ቴክኖሎጂዎች አንደኛ ተቋም ውስጥ ላይ ውጤት ማምጣት መቻል አለባቸው። በቴክኖሎጂ ስራዎች ኤግዚቢሽኑ የተገኙ ግብዓቶችንና እውቀቶችን በማጠናከርና ውድለቶችን በማረም ቀጣይ በሚኖረው አገራዊ መድረክ ክልሉን ሊያስጠራ በሚችል መልኩ መዘጋጀት እንደሚገባም አሳስበዋል። የክልሉ ቴክኒክና ሙያ ትምህርትና ስልጠና ቢሮ ምክትል ኃላፊና የቴክኖሎጂ ሽግግርና ኢንዱስትሪ ኤክስቴንሽን አገልግሎት ዘርፍ ኃላፊ አቶ ይስሐቅ መሶሪ በክልሉ አስተባባሪነት ለመጀመሪያ ጊዜ የተካሄደው ክልላዊ የክህሎት ቴክኖሎጂና ተግባራዊ የጥናትና ምርምር ውድድር ሲምፖዚየምና ኤግዚቢሽን ትልቅ ትምህርት የተወሰደበት መሆኑን ገልጸው በሰልጣኞች በአሰልጣኞችና ኢንተርፕራይዞች ተሰርተው ለውድድር የቀረቡ ችግር ፈቺ ቴክኖሎጂዎችን በዳታ ቤዝ በማስገባትና ለገበያ እንዲቀርቡ በማድረግ ብረተሰቡ እንዲጠቀማቸው የማድረግ ስራ ይሰራል ብለዋል። ዋና ዓላማ አለው። የዚህ የቴክኖሎጂ የክህሎትና የተግባራዊ ጥናትና ምርምር ውድድሮች አስፈላጊነታቸው ምንድን ነው የሚለውን በደንብ በወጉ መረዳት ያስፈልጋል። ስለዚህ በወጉ ተረቶ የእኛ ሴክተር በአግባቡ የተመራበት ሁኔታ አለ። በቴክኖሎጂ የቀረቡ በቴክኖሎጂ ለውድድር የቀረቡ በሰልጣኝም በአሰልጣኝም በኢንተርፕራይዝም ለውድድር የቀረቡትን ጉዳዮች እኛ ዳታ ቤዝ ውስጥ እናስገባቸዋለን። እነዚህ ጉዳዮች ኮመርሻላይዝ መደረግ አለባቸው። ይሄ ምንም ጥያቄ ውስጥ የሚገባ አይደለም። የሚጎሉ ነገሮች ካሉ የማስረዳት ጉዳይ ሊሆን ይችላል። የኅብረተሰብን ችግር የሚፈታ መሆን አለበት። ይሄ ምንም ጥያቄ ውስጥ የሚገባ አይደለም። ስለዚህ ህብረተሰብ ደግሞ ያንን ቴክኖሎጂ መጠቀም የሚችለው እኛ ያንን ቴክኖሎጂ ስናከብረው ነው፣ እውቅና ስንሰጠው ነው፣ ከህብረተሰብ ጋር ስናስተዋውቀው ነው። ችግሩን የሚፈታለት መሆኑን፣ ከጊዜ አንፃር የሚፈታለት መሆኑን፣ ከጉልበት አንፃር የሚፈታለት መሆኑን፣ አገልግሎቱ ደግሞ በጣም የዘመና መሆኑን ህብረተሰቡ ከተረዳው ይገባበታል ማለት ነው። ካልገባው እና ካልተረዳው አድካሚ ቢሆን በለመደበት መንገድ ለመሄድ እንጂ ይገደደው ስለዚህ ለመጠቀም አይመጣም ማለት ነው። ስለዚህ ቴክኖሎጂውን የፈጠረው ባለቤቱ ምን ችግር የሚፈታ መሆኑን ዶክመንት አዘጋጅቶ ፕሬዘንት አድርጎ የሚመለከታቸውን ስቴክሆልደርስ አሳትፎ ያንን ወደ ህብረተሰብ ማስተላለፍ መቻል አለበት። በዚህ ሂደት ውስጥ ተቋማት ሚናቸውን መወጣት መቻል አለባቸው። መሰል የቴክኖሎጂ ስራዎች ኤግዚቢሽን እና ሲምፖዚየም ፈላጊውን ህብረተሰብ ከሚፈልገው ቴክኖሎጂ ጋር የሚያገናኝ መድረክ ነው ያሉት አቶ ይስሐቅ በቀጣይም በክልሉ ሁሉም ኮሌጆች መሰል መድረኮችን በማዘጋጀት የተሰሩ አዳዲስ ቴክኖሎጂዎችን የማስተዋወቅ ስራዎች ሊሰሩ ይገባል ብለዋል። በተለያዩ ሴሚናሮች መቅረብ አለበት፣ በተለያዩ ፕሮግራሞች ላይ ማስታወቅ ያስፈልጋልና ይሄ በጣም መሰረታዊ ጉዳይ ነው። መተላለፍ አለበት። አሁን ይሄ ግሙ ወይም ጫወተው መርሃ ግብሩ እየተጠናቀቀበት አይደለም። ይሄ ፈላጊውና የሚፈለገው ነገር የሚገናኝበት መድረክ ነው፣ ኤግዚቢሽን፣ ሲምፖዚየም። ከዚህ በፊት የቀረበው የቴክኖሎጂ ውጤቶች የመጡበት ሁኔታ አለ፣ የቴክኖሎጂ ምርቶች የመጡበት ሁኔታ አለ፣ ቴክኖሎጂዎች የመጡበት ሁኔታ አለ። ስለዚህ ሁሉም ሰው ገብቶ እዚህ ተዋውቋቸዋል። አንዳንዶቹን እያየሁት ነበር፣ እየገዙሉ ሲሄዱ ከዚህ አካባቢ። ማለት ይሄ ትልቅ ነገር ነው። ቀጣይም ደግሞ በየኮሌጁ እንደዚህ አይነት ኢቨንቶች እየተዘጋጁ የማስተዋወቅ ስራ መቀጠል መቻል አለበት። በክልል ደረጃ የተካሄደው የክህሎት ቴክኖሎጂና ተግባራዊ የጥናትና ምርምር ውድድር ሲምፖዚየምና ኤግዚቢሽን ስኬቶች የተመዘገቡበትና ቀጣይ በሀገር ደረጃ ለሚካሄደው ውድድር አጋዥ መሆኑን የገለጹትና ለውድድሩ የቀረቡ የጥናትና ምርምር ውጤቶች የፈጠራና ቴክኖሎጂ ስራዎች ወደ ተግባር እንዲገቡ በቅንጅት ሊሰራ ይገባል ስሉም የክልሉ ቴክኒክና ሙያ ትምህርትና ስልጠና ቢሮ ምክትል ኃላፊና የተቋማት አቅም ግንባታ ዘርፍ ኃላፊ አቶ ሰለሞን ፈርሻ ተናግረዋል። ተልእኮ ስለሆነ እንግዲህ ዋጋው ትልቅ ነው ማለት ነው። ያለ ድካም የሚመዘገብ ለውጥ የለም፣ የሚመጣ ለውጥ የለም፣ የሚመዘገብ ውጤት የለም። ስለዚህ ብደግሙ በጣም ዋጋው ትክክለኛ ቦታ ኢንቨስት የተደረገ ነው። ድካሙ ለትክክለኛ ዓላማ ነው፣ የባከነ ሳይሆን ኦልሬዲ በፍሬ በውጤት በስኬት የሚገለጽ ነው የሚል ሀሳብ ነው ማንሳት የምፈልገው። የሚታይ የሚጨበጥ የሚዳሰስ ነገር የመጣው እና በዚህ በጣም ደስተኞች ነው። ሌላ ከዚህ ሼልፍ ላይ አይቀመጡ ተብሎ የተነሳው ነገር በቃ ይሄ እኮ ምንም ለድርድር መቅረብ የለበት ነገር እኮ፣ ሼልፍ ላይ አይቀመጡ የተባለው ነገር ይሄ የሁላችንም የሁል ጊዜ ሀሳብ ነው። አሁን በጣም ጥሩ ብዙ ተቋማት ወደ ተግባር ገብተዋል። እውነቱ ለመናገር በጣም የሚደነቅ ስራ የሚሰሩ ጅምር ስራ የሚሰሩ ተቋማት በአዲሱ ሕሳቤ ውጤታማ የሆኑ ቴክኖሎጂዎች የፈጠራው ባለቤት አባስቶና ለገበያ አቅርቦ ማህበረሰቡ እንዲጠቀሙ ማድረግና ሀብት ማፍራት እንዲቻል የሚያግዝ አሰራር መኖሩን የገለጹት አቶ ሰለሞን ፈርሻ አሰራሩንም በክልሉ የሚገኙ የቴክኒክና ሙያ ተቋማት ተግባራዊ ማድረግ መጀመራቸውን ገልጸዋል። አሁን በአዲሱ ሕሳቤ ምንድን ነው ቴክኖሎጂ ከሰራ እና ቴክኖሎጂ ውጤታማ ከሆነ ራስ አባስ ተሸጠ፣ ከገበያ ጋር አስተሳሰር፣ ሀብት ማፍራበት የሚል ፋብሪኬሽን ኢንጂነሪንግ የሚል ኮንሰፕት መጥቷል። እንደየሙያው ይለያያል። ፋብሪኬሽን ኢንጂነሪንግ ብቻ ላይባል ይባል ይችላል። በሰርቪስ ሴክተር ፋብሪኬሽን ኢንጂነሪንግ ላይ ይችላል ቢኮዝ በሰርቪስ ሴክተር ፋብሪኬሽን የሚል ኮንሰፕት ስለሌለ። ማለት ግን የሰራኸው ቴክኖሎጂ ራስህ ሸጥህ ለተገልጋይ አቅርበህ ሀብት ማፍራት ትችላለህ የሚል እሳቤ በጣም ስራ የሚያሰራ እሳቤ መጥቷል። በዚህ በስም መጥቀስ የምንችላቸው ኮሌጆች ተፈጥረዋል። የመድረኩ ተሳታፊዎች በሰጡት አስተያየት የቴክኖሎጂና የፈጠራ ስራዎች በክላስተርና በቡድን የሚሰሩበት አሰራር ቢፈጠር የተሻለ ውጤት ለማምጣት እንደሚያግዝ ገልጸው በክልሉ ለቴክኖሎጂና ለምርምር ስራዎች ትኩረት ተሰጥቶ ተገቢው በጀት ተይዞለት አሰልጣኙ ሙሉ አቅሙን ተጠቅሞ እንዲሰራ ምቹ ሁኔታ ሊፈጠር ይገባል ብለዋል። በመርሃ ግብሩ ከሁሉም ክላስተሮች የተሻሉ ቴክኖሎጂዎችን ይዞ በመቅረብ አሸናፊ ለሆኑ ግለሰቦች፣ አሰልጣኞች፣ ሰልጣኞች፣ ኢንተርፕራይዞችና እና ክላስተሮች የተዘጋጀላቸውን የእውቅና ምስክር ወረቀት፣ የሜዳሊያ፣ የዋንጫና የገንዘብ ሽልማት ተበርክቶላቸው መድረኩ ተጠናቋል።